ከሁሉም ሰው ጋራ በሰላምና በጥበብ መኖር እንዴት ይቻላል? እንግዲህ እንስሳ ቢሆን አዋፋት ቢሆን ከሀገር ሀገር ይዘዋውራሉ። አንድ ወፍ አለ ከዚህ እስከ ዓለምን ሁለቴ ይዞራል በህይወት ዘመኑ ነው እንደሚባል ነገር አለ። እንግዲህ ሰው ቢሆን ክረምት እዚህ ካሳለፈ በጋ ሀገር መቀየር አይጠበቅበትም። የሚዞሩ ሰዎች አሉ፣ ክረምት እዚህ በጋ እዛ፣ አየሩ ሲቀያየር የሚቀያየሩ ሰዎች አሉ። ግን አራዊቶች ዝርክ ሲሆኑ እነሱ የሚቀየር ማንነት ስለሌላቸው ያላቸው አማራጭ ኤንቫይሮንመንቱን መቀየር ነው። ማለቴ ያሉበትን ሁኔታ መቀየር ነው። እዛ ያለውን ኤንቫይሮንመንት መቀየር ባይችሉ እንኳን ራሳቸውን ወደ ሌላ ሀገር ይቀይራሉ። እዚህ ክረምት ከገባ ክረምት ከመግባታቸው በፊት በጣም በመቶ ሺዎች ኪሎ ሜትር እንግዲህ አንዳንድ ወፎች አሉ ውቅያኖስ አቋርጠው በቃ በጣም ረጅም ረጅም ረጅም ኪሎ ሜትር አቋርጠው ይበራሉ። እዚህ ክረምቱ ከገባባቸው መኖር አይችሉም፣ ቅዝቃዜው ይገላቸዋል። ልክ በጋ ሲሆን ወደዚህ ክረምት ሲሆን ወደዛ እና እዛ ቦታ ላይ እንደ ሰው እንትኑ መቀየር አይችሉም። ከዛ የተነሳ ሀገር ይቀያየራሉ እና ልክ በሀገራችንም ቆላ ደጋ እንደሚባሉ እዛ የሚሆኑ ከብቶች እዚህ መሆን አይችልም። በገጠርም ደግሞ ጎዳንቱ ምናምን ይባላል። በኦሮምኛ በአማርኛ ባል አቁምና ከብት ክረምት ክረምት ወደ ጎዳንቱ የሚባል ገጠር እንትን ይባልና እዛ ከብቶቻቸውን አብልተው ልክ መስከረም ክረምቱ ሲጠባ ደግሞ ተመልሶ ይገባል። ሰው ሲሆንስ ሰው ሲሆን ውስጡን ነው የሚቀይረው። ንስር በጣም የሚገርም ኳሊቲ ያለው። ቁራ ሰው ጥቁረቱን ነው የሚያየው፣ ግን የሚገርም ቁራውም የሆነ ጥበብ አለው። ንስርም ደግሞ የሚገርም ጥበብ አለው። ቁራው ንስሩን ነክሶ ከላይ ሆኖ ያሰቃየዋል። ወደ ፈለገው ቦታ ላይ እንትን ይለዋልና ያንን ከላው ላይ ማውረድ ከፈለገ የሚገርም ጥበብ ይጠቀማል። ማ ንስር ወደ ላይ ነው ከፍ እያለው የሚሄደው። ከፍ እያለ ልክ ሲሄድ ኦሬዲ እዛ ከፍ ያለው ቦታ ላይ ማን መተንፈስ አይችልም። ቁራ መተንፈስ አይችልም። ከዛ መተንፈስ ሲያቅተው ወይ ሞታል ወይ ከዛ ላይ ይወድቃል። እና ምንድን ነው ያው አንዳንድ ቦታ ላይ ሰዎቹን ከመቀየር ትንሽ ከፍ እያላችሁ ስትመጡ ሀሜት ታቆማላችሁ፣ ጭቅጭቅ ታቆማላችሁ፣ ነገር ታቆማል፣ ከሰው ጋር መጣላት ታቆማል። በጣም ዲሲፕሊን ይኖራቸዋል። የእውነቴን ነው የምነግራችሁ። የመጣላት እንትናችሁ በጣም ሲበዛ አናሳ ነው። የመደባደብ የመሳደብ የሆነ ነገር ማለት እንትናችሁ በጣም ሲበዛ አናሳ ልክንስር በጣም ከፍ እያለች በሄደች ቁጥር እሱ መተንፈስ እንደሚያቀተው አእምሮ መተንፈስ አቅሶ በራሱ ጊዜ እንደሚወርቆ ሁሉ በጣም ከፍ እያላችሁ ሲመጣ፣ ሚስት ከሆነች አትጨቃጨቅም ከሚስት ጋር። ባልሽ ከሆነ ከባልሽ ጋር አትጨቃጨቅ። የሚያጨቃጨቅ ነገር ሳይኖር ቀርቶ አይደለም፣ መጨቃጨቅ ስላልፈለግሽ፣ በዛ ደረጃ ከፍ ብለሻል ማለት። ሶቅራጥስ ሰው ሰው ሐሜት ሊያማለት ልክ ሲመጣ ሶስት ነገር አለው ወይ ይጠቅመኛል ወይ እውነት ነው ወይ ያረጋገጥከው እውነት ነው የሚጠቅመው ሶስቱን ነገር ሳያረጋግጥ በታሪክ አይሰማም፣ ሰው ሐሜት ሊያማለት እንደውም፣ በዚች ንግግሩ በጣም ይታወቃል። እና እሱ ጋር መጥተው ሰው ሊያሙ ሲሉ ማማት አይችሉም። ሰው ጋር የሚታማው ነገር እርግጠኛ ነ ለእኔ ጥቅም አለው። ጥቅም ከሌለው ለምን ጥቅም ከሌለው ለምን ታማልኛለህ? እና መስማት አልፈልግም ሶስቱን ነገር ካላሟላ ብሎ ይላል። እና ነጥቤ ምንድን ነው? ሰው ብዙ አይነት ባህሪ ያል በጣም ቁጡ ሰው አለ። ተናዳጅ ሰው አለ። እልህኛ ሰው አለ። ተናጋሪ ሰው አለ። ቸልተኛ ሰው አለ። ኬርለስ ሰው አለ። መቀበል ብቻ የሚወድ ሰው አለ። የሚያናግሩ ሰዎች አሉ። አናገረው ተናገርክ የሚሉ ሰዎች አሉ። አስመሳይ ሰዎች አሉ። ጥቅመኛ ሰዎች አሉ። ውሸታም ሰዎች አሉ። የማይታመኑ ሰዎች አሉ። ብዙ አይነት ሰዎች አሉ። ከእንደዚህ አይነት ሰዎች ጋር ስትኖር፣ ሰዎቹን ቀየር አይደለም። ትኖሩ ራስህን ከቀየርክ ከነሱ ጋር እንዴት እንደምትኖር ጥበበኝ ታውቃለክ ማለት ነው። ሴትም ከሆንሽ ባለቤትሽን ለመቀየር ብዙ አትታገኝ። የባለቤትሽን እናት፣ የባለቤትሽን እህት፣ የባለቤትሽን ወንድም በቃ ይሄንን ተው ይሄንን ተው ይሄን ተው እንደዚህ ብለው የለወጡ በጣም ጥቂት ሰዎች ናቸው። ከሰዎቹ የባሰ ግን የተለወጡት ባለቤቶቹ ናቸው። እኔ እንግዲህ ፊቴ ምስክር ነው። የዛሬ አምስት ዓመት የኔን ፊት የሚያውቅ ሰው ራሱ ምስክር ነው። በቃ ሰው ለመለወጥ ምን ያህል አሁን እየቀነስኩ መጣ በፊት በቃ እስከምታመም ድረስ ይሄን ተው ይሄን ተው እንዲያርግ እንዲያርግ ምክር፣ በቃ ስራት እንዲሁኝ እንዲሁ በጣም ነበር የሌለ አልኳቸው ሰው ለመል በጣም ነበር ምጥረው እና ያ ነገር እኔን በጣም እያስጨነቀ ፊቴን እየቀየረ ሰውነቴን ብዙ ነገርን እየቀየረ መድ እንዲህ ዋይናት ለምንድነው እኔ ራሴን እስከማጣ ድረስ እንደዚህ ማደርጎ ብዬ ትንሽ ተረጋግቼ ነገሮችን ማየት ልክ ስጀምር ትንሽ ተወቱ እያረግኩኝ ተወት እያረግኩ ሰላሜን የውስጥ ሰላም የውጭ ሰላም ሆ ነገርን እየጠበቅኩ እየጠበቅኩ መ ውጭ ያለውን ሰው እቀይራለሁ ካራችሁ በታሪክ በታሪክ በታሪክ እናንተ ተቀይራችሁ ነው ያንን ሰው የምትቀይሩ። አንቺ ሳትቀየሪ ያን ሰው መቀየር አትችል። አሁንም ትግሉ ከባለቤትሽ ጋር ከሆነ ባለቤትሽ ምን አደረገሽ? ምናልባት ትግልሽ ከባለቤትሽ ጋር ከሆነ እሱን አትቀይሪው። መቀየር የምትችሉ ራስሽን ነው። ምናልባት አመለካከትሽን፣ አካሄድሽን፣ አለባበስሽን፣ አነጋገርሽን ትሪትመንትሽን እይታሽን፣ ኤክስፔክቴሽንሽን፣ እነሱ እነሱን ነገር ነው መቀየር የምትችሉ እንጂ ባለቤትሽ ጋር ምንም መቀየር አትችልም። መቀየር የምትችለው ሚስትህን አይደለም ራስህን ነው። መቀየር የምትችለው ራስህን ካልቀየርክ ሚስትህን በታሪክ አትቀየራትም። ለዛ ነው ብዙ ሰው እንዳገባ ባገባ ማግስት በቃ እሱ እሷን ለመቀጥቀጥ ነው የሚሮጡ። ይሄንታይ ይሄንታይ ይሄንታይ እናትሽ ጋደው እህትሽ ጋደው ይሄን አታርጊ ይሄን አታርጊ። እሱም ደሞ በዚህ በኩል ይመጣና ይሄን አታርጊ ይሄን። እሷም እንደዚህ እሱም እንደዚህ ልጆቻችን እራሱ እኮ እንደዛ ነው። አስተያየት ሁሉ እስከማንቀበላቸው ድረስ ይሄ እናደርግ እንዳትነኪ፣ ቁጭ በይ፣ ተነሺ፣ እንዲ በቃ ለኛ ስነስርዓት በቃ እንዲ ብሎ ሶፋ ላይ ቁጭ ማለት ነው ልጅ ስነስርዓት ያዘ የምንለው በቃ እንደዚህ ብሎ ቁጭ። እንደዚህ ግን ስነስርዓት ነው ወይ አይደለም? ጤና ማጣትም ሊሆን ይችላል እንጂ ልጅ በባህሪው ካልተጫወተ ካልሮጠ ምን ካላለ እጁን አጣትፎ እንደዚህ ቁጭ ያለማለት ስነስርዓት ያለው ልጅ ምን ነው ማለት አይደለም። ልጅ ባህሪ አለ። የልጅ ባህሪ መጫወቱ ነው፣ እቃ መድፋት ነው፣ የሆነ ነገር ማድረግ ነው ነገር ማድረግ ነው ነገር ማድረግ ያ የልጅነት ጠባያቸው ነው። እዛ ውስጥ ካልሆኑ ችግር አለ ማለት። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ፣ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 450 ላይ ደውሉልን። መልሕቅ ዞሮ ዞሮ ምናልባት ከሁሉም ሰው ጋር በሰላምና በፍቅር በጥበብ መኖር የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ሰዎች ጋር ኢንቨስት ማድረግ አቁሙና ራሳቸው ላይ ኢንቨስት አድርገው። መቼም ቢሆን የማይከስር ሀብታም ራሱ ላይ ኢንቨስት የሚያደርገው ራሱ ላይ የሚሰራ፣ ራሱ ውስጡን የሚቀይር፣ አመለካከቱን የሚቀይር፣ አካሄዱን የሚቀይር፣ ንግግሩን የሚቀይር ስብዕናዎቹ ላይ እራሱ ላይ ኢንቨስት አድርጎ እያነበበ እየጸለየ፣ ስፖርት እየሰራ፣ ሜዲቴት እያደረገ አዳዲስ ነገሮችን በየቀኑ እየተማረ ራሱን አፕዴት አድርጎ ራሱን እየሰራ ያለ ሰው ነው ከሰው ጋር በጥበብ መኖር የሚችል እንጂ ሰው ጋር እንደዚህ አድርጉ እንዲህ አድርጉ ብሎ ለመምራት መሞከር እሱ ችግር ሲጀምር እኮ ሰው መምራት በጣም ቀላል፣ በጣም ከባዱ ራሱ መምራት ነው። ሰው መግዛት እኮ ቀላል ነው። እቃ መግዛት እኮ ቀላል፣ በጣም ከባዱ እኮ ራሱ መግዛት ነው። እኔ ራሱ በማወራው ልክ እኮ ቀላል አይደለም። እንደ ሰው ማስተዳደር እኮ በጣም ቀላል ነገር እኮ አይነው ስናት ያን ዛትማች ኢዚ ነው እያልኳቸው አይደለም ግን፣ ቀላል በጣም ከባድ ራስን መምራት ሰው ማዘዝ ቀላል፣ ራስን ማዘዝ ከባድ። ስለዚህ ጦርነቱ እዛ ጋር እዚህ ጋር ነው። ከራስ ጋር ተዋጋ። ሚስትህን ተዋዝ። ምን አረገች? ችግር አለባት ወይ? አዎ፣ የእሷን ችግር የምታስተካክለው ከእሷ ጋር ጠዋትና ማታ እንዲያረግሽ እንዲሆን በማለት አድርግ፣ ራስሽን ቀይር። መጀመሪያ ራስህን ቀይር፣ ራስህን አስተካክለው፣ አመለካከትህን፣ አካሄድን የማደርገው ነገር ልክ ነው ወይ ብለህ ራስህን ገምግም። ከዛ የማረገው ነገር ልክ ነው ወይ ራሽን ካስተካከለች ከዛ በኋላ ሰው ማስተካከል ቀላል እንጂ ራሱን መምራት እንዳቃተው ሰው ሰው ለመምራት መቸኮል ራሱን ማስተዳደር እንዳቃተው ሰው ሰው ለማስተዳደር መሞከር ራስ መስራት ያቃተውን ነገር ሰው እንዲያርጉ እንዲያርጉ ማለት ነው ጎበዝ መሪ ራሱ ጎበዝ እናት ራሱ መጀመሪያ ሰርታ ታሰራለች ጎበዝ አባት ጎበዝ መሪ ራሱ ሰርቶ ከዛ ስሩ ይላል አድርጎ አድርጎ ይላል። እሱም ያደርገው ነገር እንዴት አድርጎ ይላል። እንደው በተቻላችሁ መጠን የተባረከ ቤት፣ የተባረከ ትዳር፣ የሰላም የሆነ ቤት እንዲኖራችሁ የምትፈልጉ ከሆነ ከሁሉም ሰው ጋር በሰላም በጤና በፍቅር በጥበብ መኖር ከፈለጋችሁ ሰዎችን ተውና ራሳችሁን ቀይሩ፣ ውስጣችሁን ቀይሩ፣ አቲቲዩዳችሁን ቀይሩ። ይሄ ኔጌቲቭ አቲቲዩድ ካላችሁ እሱን ቀይሩት፣ በጣም በሽታ እሱ። ኔጌቲቭ ነገር ካለ በቃ ወደ ፖዚቲቭ ቀይር። ሰው ቀኝ አድርጎ አንተ ግራ ሰው ይሄን ብሎ አንተ ያንን ከሆነ የምትረዳው በጣም በተቻለ መጠን እሱን ቀይረው። ስለዚህ በተቻላችሁ መጠን ከሁሉም ሰው ጋር በሰላም መኖር ፈልጋለሁ በጥበብ መኖር ፈልጋለሁ ራሴን ማስተካከል እፈልጋለሁ ምትሉ ካላችሁ ራሳችሁ ላይ ኢንቨስት አድርጉና ራሳችሁ ላይ ስሩ። በየቀኑ ትንሽ ትንሽ ነገር ራሳችሁ ላይ ያሳድጉ። ይሄ የውድድር ጊዜ የውድድር ጊዜ ነው። ዛሬ አንተ ጎበዝ ነው፣ ከአንተ የተሻለ ጎበዝ አለ፣ የተማረ በሳል አስተዋይ አለባበሱ አካሄዱ አነጋገሩ መንፈሳዊ ወቱ ላይ የሰራ ጠንካራ ወንድ አለ። አንቺ አለው አለው ስትይ ከአንቺ በላይ በሙያ በምን በምን በአለባበስ ባካሄድ በአነጋገር በትምህርት የጠገበች አለ፣ ጀግና ራሷ ላይ በደንብ ኢንቨስት አድርጋ የሰራች ሴት አለ እንጂ ዝም ብላ በቃ በጅምር እንደቀረ ሴት በቃ ልጅ ልጅ ያሉ ብላ ቁጭ ብላ ያችን የተለመደችን እያደረገች ከሆነ ሲስተሙ ማደግ ይፈልጋል። ባለትዳሮች ባለቤትሽ ወዶሽ ቤት እስካገባሽ በቃ ስራ እንደጨለሰ የት ቁጭ አትበይ። ተወደድሽ፣ ተወዳጅነትሽን ይዘሽ መቀጠል በጣም ትልቅ ጥበብ ነው። ሚስት ወዳኛለች፣ በቃ አግብታኛለች ብለህ ቁጭ አትበል። አግብታለች ማረጋገጫው ምንድን ነው? ራስን አብዴት አድርገህ እንደተወደድክ ነገ መጠላት አለ። ራስን አብዴት የማታረገው ዛሬ በጣም እንደተፈቀርከው፣ በጣም ፍቅረኛሞች ያላገባችው ሰዎች ካላችሁ፣ ዛሬ ተወደርክ ነገ ተወዳጅነትን ይዘ ለመቀጠል በጣም ኢንቨስት ማድረግ አለብ። አመለካከትህን፣ አካሄድን፣ አለባበስን፣ ፀጉር ስታይልህን፣ ጫማዎችን፣ ጠረኖችን አብዴት አድርግ ራስህን። እኔ ቢሮ ይመጣሉ እንዴት እንደሚያሳዝኑ ምን የመሳሰለ የፍቅር ህይወት ያላቸው ልጆች እየተለያዩ፣ ለምንድን ነው የሚለያዩት? በቃ ትላንትና ተወድጅ ያለው ትላለች የማትጠላ ይመስላታል እንደዛ ብሎ ነገር። ዛሬ ተወደድክ ማለት ነገ ትወደዳለህ ማለት አይደለም። ዛሬ ምርጫዋ ነክ ማለት ነገ ምርጫዋ ነክ ማለት አይደለም። ዛሬ ምርጫው ነሽ ማለት ነገ ምርጫው ነሽ ማለት አይደለም። ስለዚህ ይሄ ኢቭን እንኳን ገንዘብ ካገኘሽ ዛሬ ያገኘሽ ማለት ነገ ታገኛለሽ ማለት አይደለም። ያንን ጠብቀህ ኑሮ እያሳደግከው እያሳደግከው ይሄድ። ዛሬ እውቀት አለ ጎበዝነህ ተወዳጅነህ ማለት እኔ አሁን ለምሳሌ ሚዲያ ላይ ነው፣ ራሳችን አፕዴት ካረግን አዳዲስ ነገር ካላዘጋጀን ጥሎ ይሄዳል እንትኑ በዚህ እንቀጥላለን ለማለት አይደለም። በዚህ ለመቀጠል ከዚህ በላይ መሮጥ አለብን። ተወዳጅ የሆናችሁ ሰዎች ተወዳጅነትን ይዘህ መቀጠል ከፈለክ ራስን አብዴት አድርግ በየጊዜው። ሚስትም ከሆንሽ አግብቶሻል፣ ባለቤትሽ ይወድሻል፣ ምንም ጥያቄ የለም። በጅምር እንደቀረበ ይገብ ተወድጃ ያለ ብለሽ ስራ እንደጨረሰ የሴት ቁጭ እንዳት በየቀኑ ራስሽን አብዴት አድርግ። አለባበስ የለ ጸረን የለ ጸጉር የለ ስታይል የለ ከንፈር ልስ፣ እያንዳንዱ ነገር ነው ወንድም ከሆንክ እንዳትሸወድ በቃ በታሪክ የፈለገ ለአንተ ነብሴን ሰጠለው ትበል ነብሴን ሰጠለው ትበል ራስህን አብዴት አድርግ ዛሬ ተወደድክ ተወዳጅነትን ጠብቀህ የማትኖር ከሆነ ለምሳሌ ስልጣን የተሰጣችሁ ስልጣን ላይ ያላችሁ ሰዎች ያለህበት ቦታ ላይ ባንክ ሙሌትን ቦታ ይሆን ያለበት ቦታ ላይ ውጤት ካላስመዘገብክ ብድግ አድርጎ ይወረውራል ለምን የኮምፒቴሽን ታይም የውድድር ጊዜ እዛ ቦታ ላይ አንተ ሀውልት አይደለህም ወይ አጽም አይደለህም በቃ እስከሰራ ትቀጥላለህ ካልሰራ ትወጣለህ ስለዚህ ይሄ የሆነ ቦታ ፖዚሽን ላይ ራሱ ስትቀመጡ ራሳችሁን አብዴት አድርጉ። አትዘናጉ፣ ለማይክሮ ሰከንድ እንዳትዘናግ። በቃ ራስን አብዴት አድርግ። እዛ ቦታ ተቀመጥክ ማለት እዛ ቦታ አንተ አጽም አደለህም። ከፍ ትላለ፣ ዝቅ ትላለ። ከአንተ የተሻለ ደግሞ ይመጣል። ስለዚህ እንደው አደራችሁ በጣም ብዙ ጊዜ መዘናጋት ስለማይ ነው። ሴቶችም ጋር ወንዶችም ጋር መዘናጋት ስለማይ ነው እና አትዘናጉ። እና በተቻላችሁ መጠን ራሳችሁን አብዴት ለማድረግ ዛሬ ተወደድ ማለት ነገ ትወደድ እያለሽ ማታ፣ ዛሬ ተወደድክማ ነገ ትወደድ አለ ማታ። ራስህን አብዴት አድርግ በየጊዜውና፣ ይሄን ለማለት ነው። ቤቴ ሰላም አይደለም፣ ትዳሬን ሰላም ማድረግ እፈልጋለሁ። ጭቅጭቅ አለ፣ ነገር አለ፣ አለመተማመን አለ፣ አለመከባበር አለ፣ አለመደማመጥ አለ ቤቴን ሰላም ማድረግ እፈልጋለሁ። በሰላም ውዬ በሰላም ማድረግ እፈልጋለሁ ከሚስቴ ጋር ከልጆቼ ጋር የምትሉ ባልና ሚስቶች ካላችሁ በጣም ጥቂት ቦታዎች አሉ። በኦንላይን ስልጠና ሰኔ አንድ ይጀመራል። በሳምንት ሁለት ቀን ሰኞና አርብ፣ በሳምንት ሁለት ቀን ከሶስት እስከ አራት ሰዓት ኦንላይን ስልጠና በመውሰድ ቤታችሁን ሰላም፣ ትዳራችሁን ሰላም፣ ሕይወታችሁን ሰላም ማድረግ ትችላላችሁ። እንዳያመልጣችሁ። ያለፈው ስልጠና በጣም የሚገርም ነበረ። በዚህኛው ደግሞ ጥቂት ቦታዎች ይቀሩናል። ፍላጎት ያላችሁ ሰዎች ተመዝገቡ። ይህም ቪዲዮ ደግሞ ለእህቶቻችሁ፣ ለወንድሞቻችሁ፣ ለቤተሰብ፣ ለዘመድ፣ ለጓደኛ ሼር አድርጉላቸው። እናንተ ማሳብ ካላችሁ ኮመንት ላይ አስቀምጡልኝ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ በጣም